በስልክም እየደወሉ እንደዚሁም በጽሁፍም የሚጠይቁኝ ወንድሞች አሉ ብዙዎቹን መልስላቸዋለውን በዚህ ጉዳይ ላይ ነገር ግን ተደጋጋሚ ጥያቄ ስለመጣብኝ ና አጋጣሚ ደግሞ እኔ ጋ ተመሳሳይ ችግር ስለመጣ ይህንን ሀሳብ ለባለመኪኖች እንዲደርስልኝ ያው ከወዲሁ ላይክ እያደረጋችሁ ሪፖስት ብታደርጉ በትህትና ጠይቃለሁ የለቀቁት ቪዲዮ ትናንት የለቀቁት ቪዲዮ ላይ ሪፖስት እንድታደርጉልኝ ጠይቄ ነበረ ሪፖስት አልተደረገም የተደረገው ላይክ ነው ከቻላችሁ ሪፖስት አድርጉልኝ ለብዙ ባለመኪኖች እንዲደርስ ለምፈልግ ነው። ዛኩሙላሁ ኸይር። ወደ ጉዳይ ስመጣ ምንድነው ጀረቦክስ፣ አንዳንድ ጊዜ ኢሻራ ትራፊክ ላይት ላይ ቆመን ስንረግ ቶሎ አይሄድም ዘግይቶ ነው የሚነሳው። አንዳንድ ጊዜ ደግሞ ወደ ኋላ አይገባም። አንዳንድ ጊዜ ሲቀዘቀዝ ወደ ኋላ ይገባል። አንዳንድ ጊዜ ሲሞቅ ወደፊት ይገባል። አንዳንድ ጊዜ ይቆይብናል የሚሉ ብዙ ሰዎች አሉ። ተመሳሳይ ደግሞ የአክስ ወይም ደግሞ አክሰል ሻፍት የምንለው ኢነር እና አውተር አክሰል ሻፍት አለ። አክስ የውስጥ አክስ ካስቀየን በኋላ ለምሳሌ እንደ ኮሮላ፣ ካምሪ አይነቶች ተመሳሳይ ችግር ሆኖ ጭራሽያ ደግሞ ሽፍቲንግ ራሱ እምቢ እስከ ማለት ይደርሳል። ወደዛ መለሳለሁኝ። በመጀመሪያ ደረጃ ትራፊክ ላይ ቆመን ስንረግጠው ቶሎ የማይሄድ ወይም ደግሞ አንዳንዴ ወደ ኋላ የማይገባ አንዳንዴ ወደፊት የሚቆይብን መሰረታዊ ችግር ምንድን ነው? በቀላሉ ስ ቀላል የሚባል ነገር ምን ሊያጋጥም ይችላል የሚለውን ነገር ወንድሞች አጋጥሟቸው እኔጋ ኮንታክት አድርገው ችግራቸውን ሶልቭ ያደረጉ ስላሉ በዛ ዙሪያ ላይ ነው ይህንን ሀሳብ መስጠት የምፈልገው በኮምፒውተር ቼክ ተደርጎ ሰርቪስ ኢንጂንሱን ቢጫዋ የሞተር ምልክት ካለች ቼክ ተደርጎ ችግሩ ከትራንስሚሽን ጋር የተያያዘ ነገር ከሆነ የሚወጣው ኮድ ከትራንስሚሽን ጋር የተያያዘ ከሆነ ይህንን ነገር ከእኔ የምለው ነገር ጋር አይገናኝም። ያ ነገር ሶልቭ ሊደረግ ይገባዋል። ነገር ግን ምንም አይነት ኮድ ሳይወጣ በኮምፒውተር ይሄ ችግር የሚያጋጥም ከሆነ በመጀመሪያ ደረጃ መደረግ ያለበት ነገር ምንድን ነው? ጀረቦክስ ዘይት ቼክ ሊደረግ ይገባል። ጀረቦክስ ዘይት ቼክ ሊደረግ ይገባል። ነገር ግን ቼክ አደራረግ ላይ ነው ትልቁ ችግሩ። አንዳንድ ጊዜ ዕያር ያለው ወይም ደግሞ ቼክ ማድረጊያ ያለው ስበን ሊቭሉን ጎሏል፣ ሞልቷል የምንልበት ቼክ ማድረጊያ ልክ እንደ ሞተር ዘይት ዕያር ቼክ የምናደርግበት ያለው አለ የሌለው አለ። ያለው ሲሆን ማንኛውም መካኒክ ጋ ሄዳችሁ ቼክ ማድረግ ትችላላችሁ። ቤንሸር ጋ ሄዳችሁ ቼክ ማድረግ ትችላላችሁ። የሌለው ሲሆን ግን ከታች በሚስማር ከጀረቦክሱ ከስርና በጎን በኩል ሚስማሯ ሞተር እየሰራ ቼክ የሚደረግበት ዘዴ የትራንስሚሽን የጀረቦክስ ሙዓልም ሙሃንድስ ጋር ነው ልትሄዱ የሚገባው እንጂ የሞተር የሚሰራ ኖርማል መካኒክ ወይም ደግሞ ቤንሸር ላይ ሄዳችሁ ያንን ሊቭል በትክክል አይነግራችሁም። ይህንን ሸር ለማድረግ ነው። በሚጎልበት ጊዜ አሁን ይሄ እጅ ላይ ያለው የምታዩት ይሄ ጀረቦክስ ሰውየው ዘይት ጎሎ ነው የሄደበት። ዘይት በጣም ጎሎ ስለሄደበት አይነሳም ነበር፣ ቶሎ አይሄድለትም፣ ይዘገያል። መጀመሪያ ላይ መግቢያ ላይ እንደጠቀስኩት፣ መጨረሻ ላይ ግን ጀረቦክሱ ሲፈታ ሙሉ ተቃጥሏል። ትልቁ ምክንያት ደግሞ ዘይት ከአንድ ሊትር ከግማሽ ሁለት ሊትር እንኳን አይሞላም የተገኘበትና ዘይት ሲጎድል አብዛኛው ኢላማ ረሕመላህ የጀረቦክስ መካኒክ በጣም አስቸጋሪ ነው። ቶሎ ብለው ተውዲ ይሏችኋል ቶሎ ብለው ሙሉ መታደስ አለበትን ቀይርልህ አለ ምናምን ስለሚሉ ዘይቱን ነው ቼክ ማድረግ ያለባችሁ። ሊቭሉን ቼክ አድርጉ፣ ግግም ብላችሁ ዘይቱን ሊቭሉን ከአንድም ከሁለትም ከሶስትም ቦታ ሄዳችሁ ቼክ አድርጉ። ቼክ የምታደርጉበት ቦታ ደግሞ ያው መግቢያ ላይ እንደጠቀስኳችሁ ነው። ይህንን ሀሳቤ ለሁሉም ሸር ለማድረግ ነው። በመቀጠል እዚህ ሀሳብ ላይ ሌላ የምጨምርላችሁ ምንድን ምንድነው? እንደ ካምሪ ኮሮላ ምናምን ያሉ መኪኖች